ሀያ አንድ አመቷ ያልተኖረ ልጅነት ከእርታታዋ ስደተኛ ቤተሰብ አዘን ላይ ነው። ቤተሰብ በየቀኑ ሚዲያዎች ላይ በለቅሶ እየተማጸኑ ነው። ረዱ ትባላለች። የተወለደችው አዲስ አበባ ኮተቤ አንቆርጫ ነው። በአካውንቲንግ ተመርቃ ብዙም ሳትቆይ ለስራ ዱባይ ሄደች። አራት ወራትን ካሳለፈች በኋላ ከአራት ቀን በፊት ምሽት ደውላ እናቷን በሰላም አውርታ እንደዚህ ቀደሙ ደና አደሪ ብላት እናትም በእንባ ቻው ብላት ይሞተዘጋ ማለዳ ግን ለእናትና ለቤተሰብ ያስደነገጠ ነገር ከዱባይ ሻርጃ ተሰማ። ማዳሟ ደውላ ልጅሽ ራሷን አጠፋች ጀምር። ድፍን ቤቱ ሐዘን ውስጥ ከገባን አራት ቀን አስቆጥረናል። አስክሬን እንኳን የምሰጠን አማሟቷ እንዲኖ የምብለን አተን በሰቀቀን እንገኛለን። እባካችሁ የኢትዮጵያ ኮሚኒቲ ኤምባሲ፣ ልጃችንን እንኳን በአግባቡ አፈር አልብሰን እርማችንን እንድናወጣ እርዱን። ቤተሰብ ሰቀቀን ውስጥ ነው። እባካችሁ ሼር አድርጎ ባካችሁ በማለትም አጠቃላይ የደረሱን መረጃዎች እጅግ አሳዛኝ እንደሆኑ ጭምረም ነው። የዚች ልጅ ህልፈት እውነት ራሷን አጥፍታ ወይስ እንዳው በማዳሞቿ ወይ በአሰሪዎቿ ወይስ በሌላ ሰው እጅ ነው ያለፈችው፣ ፈጣሪ ነው የሚያውቀው በማለትም ነው የመረጃ ምንጮቻችንም የገለጹ ያሉት እጅግ አሳዛኝ እንደሆነ ጭምረም ነው። በመላው ኢትዮጵያውያን ዱባይ ለምኖሩት በተለይ የኢትዮጵያ ኮሚኒቲ ኤምባሲ ልጅቷን በማስመልከት እስኪ የተቻላቸውን እንዲያደርጉ ሼር በማድረግም እንድትተባበሩን በትህትና እንጠይቃለን። ለቤተሰቦቿና ለወዳጅ ዘመዶቿ መጽናናትን እንመኛለን። ከሚዲያ ሚኪነኝ ከሚኬታ ቻናል ሰብስክራይብ በማድረግ ወቅታዊና ታማኝ መረጃ ያግኙ። ሰላም ቆዩልኝ።